ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጀሮአችሁን ወደኔ ያድርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሪ የመጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሰው ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጎራ አይደለም፣ መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን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 በእግዚአብሔር ቸርነት የሚሰጥ መጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት ርኅራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር አለም እየተነጋገረበት ነው ለምን ህገ ወጥ ስብከት ነው መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህም በተመለከተ ጥቂት አስታውሳለሁ። ትዕዛዙን ለማክበር ነው። የተንስት ስርዓተ ዘአንበሩ አበዊከ አዳምጥ። እኔ ለጉር አይደለም መጽሐፍ ቅዱስ ነው። የተንስት ስርዓተ ዘአንበሩ አበዊከ፣ አባቶችህ ነቢያት፣ አባቶችህ ሐዋርያት አባቶች፣ ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሸ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ፣ በሀገር ጥፋት፣ በትምህርት መለወጥ፣ ጸጥታ ይደፈርሳሉ።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 ማዳመጥና ማስተዋል ነው የሚያስፈልገን። ነቢዩ የትንስት ስት ስራተ ዘአንበሩ አበው ይከብሩ ከዚህ አይለፍ ከዚህ አይትረት ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለሰ እየሰጡ ደማቸውን እያፈሰሱ እስር ቤት፣ ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያዝነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከማዓት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብ ስራ ለወለትሃና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ። አዳምጡ ባካችሁ፣ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቁርቁር አይነሰኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ አለምን ያፈናቀለበት የአምስት ሺ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝትን ቅድስት ድንግል ማርያም እንዘ ውስጥ ጽልመት አልሆነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቆልና ተማርከን የገባንበት የአምስት ሺ የአምስት መቶ ዘመን ጨለማ ጉዞ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 አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ይላል። ባህሬ ቃል ባህሪ ትስብእት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ ቅምር፣ ማርማት ግድ ያስፈልጋል። እኔ ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራሷ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም።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 ባህርይ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ ሆነ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እፀጳጦስ ላይ አመልማሉ ከነበልማሉ ነበልማሉ ከአመልማሉ ሳይለይ ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉም ነበልባሉን ሳያጠፈው፣ አዬ ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልድ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆማህሪ በፀሐይ ጸዳል ነው የምትወልደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሀይቅ ውስጥ አዝዋሪት የሚባል አለ፣ ዝብድይ የሚባል አለ በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት ሙቀት ፍለጋ አፈማሄ ጾኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት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 ቅዱሶች ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ንባብ ይቀትል ወመንፈስ የሐዩ ይል፣ አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሆስ ጋ ቅዲሶች ያ ማለት ምን ማለት ነው? ጥሬ የመጣፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊ አንሰባከያን ሲቸገሩ፣ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም አልብኪ ነውር ወይም ምንትኒ ላይሌኪ ማለት ምን ማለት ነው? እስቲ የተማራችሁ። አልብኪ ነውር ወይም ምንትኒ ላይሌኪ ሶሎሞን አንጽዮ ስጋ የተባለው ሰው እንደ መሆኗ፣ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን? ባህረ መለኮቱ አቃጥሉ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 ስለዚህ ንጽሕና፣ ቅድስና ሀብቷ ነው ሰማያዊ። በቅዳሴውም ሀብት ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት ሰማያዊ ንጽሕና፣ ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ዋለምኒ ሰማይ ባለቅኔው ሲፎክር እኛ መፎከር አለብን። ወኮነ ሰማይ አለመ አለምኒ ሰማዬ በለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራርያም ጎል ሆነ፣ ጎልም ጽራርያምን ሆነ። እስመ እግዚአብሔር ከሆነ ሰባ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበር እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስታርያም ተዋርዶ ተሰዶ አንጦርጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባሕርየ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መፅራርያም ታየ። አስተሬ በሰማይ ኮነ ይላሉ መዘምራኑ አትሉም እንዴ አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሕዶ ቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽራርያም በመንመረጽ ብርሃን ተገለጠ። ወስብሃትኒ ዘውስሳርያም ኮነዲ በምድር በኤረር በራማ በእዮር በሰማይ ውድድ በመንበረ መንግስት በግሩማ መላእክት አንደበት ሲመሰገን የነበረው ረጭቅ ምስጋና እንሆ በዕለተ ልደት በጎል ኖሎትና መላእክት አንድ ሆነው ሲዘምሯል፣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ሥምረቱ ለሰብእ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 ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።